ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች ነገራችን ላይ የዘማሪ ቴድሮስ ለአርሲ ክርስቲያኖች ፍትህ ያላለ ሰው ነው። መጥቶ አሁን አባቶች የተናገራችሁ ቢሆ አዚ የሚገኘው ነገራችን ላይ የህዝብ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራል ለምንድን ነው ማታደርጉት? አሁን ማርጉ ሊቀ መዘምራን ቴድሮስ ዮሴፍ ብዙ ቅሬታ እየተነሳበት ይገኛል። እንግዲህ ከሰሞኑ በአርሲ ወገኖቻችን ላይ እያለቁ ላሉ ወገኖቻችን በሚዲያው በተነሳው ማዕበል ድምፅ የሆኑ ባሉ ወንድሞች ላይ ቅሬታ አስምቶ አባቶችን ለምትናገራላችሁ አባቶችን መንካት የለባችሁም በማለት በሚዲያ በአንድ መድረክ ላይ ያስተላለፉት መልእክት በጣም ብዙዎችን አሳዝኗል። ምንድን ነው የሚለውን የምንመለከት ይሆናል። እስከ መጨረሻ ደርሳሏችሁን ቆዩ። በመጀመሪያ እስኪ የማስመለክታችሁ በዛ መድረክ ላይ ምን ነበር ያለው ሊቀ መዘመራን ቴድሮስ ዮሴፍ፣ እስቲ ተከታተል። እንመለስ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች አምስት ሳንቲም እና ሀያ ሳንቲም አስርና አምስት ሺህ ፎሎየር ለማግኘት አባቶች አስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮች የምትሳደቡ ናቸው፣ እንጂ እዚህ ፌር ይላል፣ ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉ እና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል፣ አይደል ተሳስቻለ። ከአስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚህ ፌር ይላል ፌር ነው ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆንን። እንደ እኔ አመለካከት ግን በዚህ መድረክ ላይ አባቶችን ለምን ትናገራላችሁ ብሎ በሚዲያ ላይ የተንቀሳቀሱ ያሉ ኦርቶዶክሳውያንን ከመንካት ይልቅ አባቶችን አንድ ጥያቄ ቢጠይቅልን በጣም ትልቅ ነገር ነበረ። ወገኖቻችን፣ ልጆቻችሁ እንደዚህ እያለቁ በግፍ እያለቁ ለምንድን ነው ዝም ያላችሁት? ለምንድን ነው ምላሽ ማሰጡት? ብሎ እነሱም ቢጠይቅልን በጣም ትልቅ ነገር ነበረ። መልካም ምኞቱንም መጽናናትን ቢመኝ ትልቅ ነገር ነበረ። ይህንን ከማድረግ ይልቅ በሚዲያው ላይ ኦርቶዶክስ ለምን ያልቃል ለኦርቶዶክሳውያን ፍትህ እያሉ በሚጮው ወገኖቻችን ላይ እንዲሁም ደግሞ ከሌላ ቤተ እምነት በቅርቡ ወደዚህ ወደ ቅዱስ ልነችው ቤተክርስቲያናችን የተቀላቀሉትን በአሽሙር መንካት ምን የሚሉት ነገር ነው? ትክክል ነው ብዬ አላስብም። እናንተ እስኪ ኮመንት ላይ ሀሳባችን አስቀምጡልኝ። እስኪ ወንድሞቻችን ምን አሉ በዚህ ጉዳይ ላይ የሚለው እንመለከታለን። በሌላ ደግሞ በዚህ ንግግር ባሽሙር እየተናገረው እንደነ ቢኒያም ሽታዬን ነው የሚል አንዳንድ አመለካከቶች አሉ። ቢኒያም ሽታዬም ለዚህ ምላሽ ሰጥቷል። እሱንም የምንመለከት ይሆናል። ተከታተሉ። በነገራችን ላይ የዘማሪ ቴድሮስ ትልቁ ስህተት ጳጳሳታይ ሰዓቱን ብሎ ማመኑ ነው። ኦኬ ስህተት እንዳለባቸው ግልጽ ነው። ያውቃል እኮ መናገር አልፈለገ አሁን በእነሱ ፊት የሆነ ጻድቅ ለመታየት ምናምን በነገር ላይ እኛ ክርስቲያን ስለሆን ጥሩ ስትናገር እናወድሳለን እናመሰግናለን። ክፉ ስትናገር ግን እንደዚያ እንሰቀልን እናወርዳለን። ይሄ ግልጽ ነው። እውነት ስለምናገር ያየነውን እንመሰክራለን የሰማነውን እናገራለን ስለሚል መጽሐፉም ሲናገር እንደዚያው ነው የምናደርገው። ኦኬ የእኛ መገለጫ እሱ ቃል ስለሆነ የእኛ አቋም እሱ ስለሆነ እንደዚያ ነው የምናደርገው። እና አንደኛ ገና ከጅምሩ ውሃችሁ ምን ጸበሉ የጠማቃችሁ ጸበል ከላያችሁ ላይ አይባልም። እነዚህ አንተ 11 ሰዓት የመጣሁም እነሱ 13 ሰዓት የመጡትም 13 ሰዓት የመጡትም ምንም እኩል ነግዛኝ መንግስት ኦኬ ፋይታዊ ዜማና አባታችን አብርሃም መንግስት ማለት የገቡት በእግዚአብሔር ፍቃድ ነው እንጂ ያኛው ጧት ስለመጣ ያኛው ማጣ ስለመጣ አ እንደዛ አይደለም። እና እንደዛ ያጋችሁ የምትቆጥሩ ልክ አይደለም። እንደዚ አይባልም። የሰውን ቀስም አትስበሩ። አንተ መናገር ነበረብ። አሁን ጸበሉ ሳይደርቅለት የጠመቀው ጸበል ለምሳሌ ማንሳት የፈለገው አሁን ለምሳሌ ያክል እንደነ ቢኒያም ሽታ ያሉትን ነው። አንተ መናገር እያለብህ ነው ለሽ የሚናገሩት፣ ፈይዘ አንተ ስለአልተናገርህ እኮ ነው የሚናገሩት። አንተ ስለአልተናገርህ እኮ ነው፣ እኛ ያለውቀት ወጥተን እዚያ ምን እንናገረው? አንተ ዝም ስላልክ ነው እንዴ። አባቶች ለምን ዝም ትላላችሁ? ለምን መልስ አትመልሱም? ለምን ዝም አላችሁ? ማነው ያዛችሁ? ማነው ያፈናችሁ? ከልጆቻችሁ ጋር ተወያዩ፣ ይህን ነገር አስቆሙልን። እንግዲህ እያለ አስቆሙልን ብለን መናገር ስድብ ከሆነ እሰይ እሰይ፣ አሸረግ ያው፣ ምን ነገር የለውም እኮ እሰይ አሸረግ። በኋላ አትግድም ስንል ፖለቲከኛ አሁን እምትሉኝ ከሆነ እሰይ ነው የምንላችሁ።

አሁን መጥቶ አባቶችን አትናገሩ እንዴ አባቶችን አታዋርዷቸው። ምናምን ምናምን፣ ካድሬ የሆኑ ጳጳሳት አሉ። ይሄን ብልጽ እኮ ነው የምናገረው፣ አልደበቅንም እኮ። ስለዚህ እንዴ አሁን ነገር እንደዚህ ማለት ነው። ካድሬ የሆኑ በገንዘብ ተሸጡ በሄድተኞች የሆኑ ብሔራቸውን ክርስትና ላይ የሚያስበልጡ አባቶች አሉ፣ ጳጳሳት አሉ። በቃ ይሄ ነው። እርግጥ አገናገራቸዋል እነሱ ኦኬ። ቦታ ላይ የማይመጥናቸው አባቶች አሉ፣ ለቦታ የማይመጡ አባቶች አሉ። ኦኬ የንጹሃን አባቶች ስም ለወሻን የሚቆረቆር አባቶች ስም አፍነው የሚገኙ አባቶች አሉ። ጳጳሳት ነው እየናገርኩ የምገኘው። በቃ እነሱ እናገራቸዋለን። አህ አትንኩብኝ። እነሱን ሁሌ እንት እንበሉልኝ ረተው ረተው ሰው መሞተብን ነው የሚገኘው። በሰው ማትቀልሉ ሰው። አዎ ቢያንስ በዚህ መድረክ እንኳን ሌሎቹን ከሚወቅስ በዚህ አጋጣሚ እንኳን ለሞቱት ፍትህን እንፈልጋለን፣ መጽናናትን ይስጥልን አምላክ ነብሳቸውን ያሳረፍልን ብሎ እንደዚህ አይነት መልእክት እንኳን በጣም የሚወደድ በጣም የቤተክርስቲያን አገልጋይ ትልቅ የቤተክርስቲያን አባል ነው፣ እና እንደዚህ አይነትን ድምፅ ቢያሰማ ትልቅ ነገር ነበረ። ግን እንደዛ አላደረገም፣ ያሳዝናል። አሁን ደግሞ የማስመለከታችሁ እስኪ፣ በአሽሙር ተነክቷል የተባለው ወንድማችን ቢኒያም ምላሽ ሰጥቷል። እስኪ ተከታተሉ። አንተ ነበርክ ልትናገራቸው። አንተ እኮ ስላልተናገርክ እኮ እኛ የምንናገራቸው እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው። እናንተ እኮ የምትናገሩ እኮ እኛ እንናገር፣ እውነታዊ ነው። ከዛ በተረፈ ፎጣ ይደርቋል የዛነው ነው ቀኑ ነጠ ላይ ያደረገው። እና ልታሳቅቁ እውነት ትሞክሩ። ከዛ በተረፈ ለምንም አይደለም፣ ኦርቶዶክስ የሆን ነው ስለ ዘላለም ነው የሆን ነው። እና ቴዲ ብታስተውል ጥሩ ነው ወንድም። የህዝብህ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮ እውነትን እውነት ለማለት ነው እውነት ለመናገር አባት የለምም አባት አሉ፣ አባት ያልሆኑ አባትም አሉ። ነገራችሁን እንዳትረሳ የአባትነት ሚዛን ትልቅ ነው። ይልሆኑ በዚህ ቅዱስ ቤተክርስቲያን። ውድ ቤተሰቦቼ ያመጣሁላችሁ መረጃ ይህን ይመስላል። እናንተስ ሀሳብ አስተያየታችሁን በጨዋነት ኮመንት ላይ አስቀምጡልኝ። በሌላ መረጃ ተመልሼ እስከምና ድረስ ቸርቆዩልኝ።